እና እዚህ ቤት ለመጀመሪያ ጊዜ አንድ ልጅ ናት ያመጣች። እንዲያው ማዚን በጣም ስለምትወዳት አራስ ነበረች። እንደዚህ ልጇን አዝላ ማዚን ሳልስማት አለድን ብላይ ነው። እኔ እዛ ጋር ቆሜ እሷ ጥላይ መጣ። እሷን ስማ በቲክቶክ ላይ ነበረ ማያት፣ ነው እሷን የምወዳት ማለት ነው። አጋጣሚ ሲመጣ እሷ ሆነች፣ በጣም ደስ አለኝ። የሆነ ቸርች ነው የሚወስድች ብላኝ ነው እንጂ እነዚህ ማዚ ያለች ምናምን ብላኝ አይደለም። ከዛ እሷን መታ ስማ ምን ብላ በቃ ሌላ ጊዜ ይሁን። በቃ ለብቻዋ ጫጫታ ስለነበረ ፍቅሬን ይገልጽላታለሁ ምናምን አልኩና እዛ ጋ ቆምኩኝ ማለት ነው። ከዛ በሁለተኛ ቀን ተመልሼ ስመጣ ብቻዬን ነው የመጣው። መንገዱን ምልክት ምናምን ይዤዋለሁ ማለት ነው። ስመጣ እግዚአብሔር ተናገረኝ። በጣም ነው በጣም የሚያዞረኝ፣ በጣም ያመኛል። በቃ ጓደኞቼ ሁሉ ተስፋ ቆርጠዋል። በቃ ትሞታለች የተባልኩ ሰው ነኝ ማለት ነው። እሺ፣ ከዛ እግዚአብሔር ብዙ ነገር እዚህ ተናገረኝ። ቁምስ ተቆመሽ ተቀበይ፣ አንቺ እዛ ዳር አለሽ በጌታ በኢየሱስ ይሁንልሽ። ያልነገሻቸው ጭምር የምሥራት ሰምተው ወደ ቤትሽ እንዲመጡ መገበኘቶን ሰምታችኋል ወይ የሚያስብል በቤትሽ ላይ አምላክ ብለውኛል። ዛሬ ትንሣኤ ይሆንልሽ። አሜን። ይችላሉ መርዶ ያወሩ ከስራለች ያሉ ተዋርዳለች ያሉ፣ እነሱ ወረ ይሰማሉ። የሐዘን ሳይሆን የለቅሶ ሳይሆን የምስራች። ከእጅሽ ቀማው ያለ ነገር አየው በመንፈሴ። አዋረድኳት ያለው ነገር አየው በመንፈሴ። እግዚአብሔር አምላክ እንደዚያ አለኝ። ፍስ ፍጻሜ ውርደት አይሆን ድኜ ስራ እንደሚገባ ራሴን በቃ የሆነ በቃ አለ አይደለ? ጤናማ የሆነ ጤናማ ነገር ተሰማኝ። በቃ እዚህ ቤት ቆሜ ማለት ነው እዚህ ቆሜ እዚህ ቆሜ፣ እሺ ቤት ውስጥ እተኛለው እነሳ ለው፣ እዛው ነው ምግብ የሚሰጠኝ። ወጥቼ ደጅ ሲቀመጥ መሬቱ ሰማይ ሁሉ ይዞራል ከኔ ጋር ማለት ነው። ሰው በደንብ ማየት አልችልም። እዚህ ቤት በመጣው ቀን ጀምሮ የሆነ ሰላም በቃ ተመለሰ፣ ሙሉ ሰላም ሆነ ማለት ነው። ለ ለአስር ወራት ያህል ያምሸ ነበር። በቃ ስራ አልገባው። ለሶስት ወር ጳውሎስ ሆስፒታል ነበር የተኛሁት። ሁለት ጊዜ ሰርጀሪ ተሰርቻለሁ። አንቺ አካባቢ ታምሜ ማለት ነው በቃ ሰላምሽ ይመለሳል፣ በቃ ሰላምሽ ይመለሳል ከዚህም በኋላ ሁሉ ነገርሽ ሰላም ነው አልከኝ እና ሌላ ሌ ነገርም የምስጋና ፕሮግራም ታዘጋጃለሽ ሁሉ ብለህኛል፣ ማለት ነው። ቆይ ባለሳሳት እንደዚህ ጥግ አካባቢ እዛች ያቺ ምልክቱ ያለችበት አካባቢ እየተቀመጭ ነጭ ለብስ ለብሽ ነጭ፣ ነገር ግን የሆነ ቡራቡሬ ነገር አይነት ኪሎ የራሱ ከዛ ወዲህ ነው የጨመረው

ሀረግ፣ ፍሬ ባይገኝ፣ ቢሆንም ባይሆን አያስጨንቀኝ። ደስ ይለኛል በጌታ ደስ ይለኛል። አይናወጥም ከቶ ምነቴ የሰላም አምላክ ገብቶ ከቤቴ። ደስ ይለኛል በጌታ ደስ ይለኛል። ምን ያህል ጊዜን ኩላሊቴ ቆይቷል። አንድ አምስት አመት ምናምን ይሆናል። አምስት አመት ብዙ መንገድ መሄድ አልችልም፣ ብዙ መቀመጥ አልችልም። እግርሽን ይይዛል ወገብሱ ላይ ትናንት ደግሞ ይሄ እግሬ ሁሉም ደንዝዙ ነበር ያለው ስራ ቦታ እራሱ አልቻልኩም፣ መሄድ አልቻልኩም። እዚህ ውስጥ ይበላኛል። አሁን ከዚህ ቤት ፖስ ይዘሽ ነው የምትሄጁ። አምስት አመት ዛሬ ያልተነካ ያልሰራ ያልተገጠመ አገልግሎት ያልሰጠ አዲስ ኮላሊት ሊሰጥ፣ አሜን ጌታ ምስክሬ ነው። የዛሬ ሳምንት የኮላሊቱንም የእግርሽንም ህመም አላገኘውም፣ አታገኘውም። ቀኛችን ከፈርኩ የጠራኸኝ አባቶቼ አምላክ፣ ስለዚህ ብላቴና ፊት የቆምኩኝ አምስት ዓመት ላይ ላይ የቆየ የኮላሊትን ህመም በኢየሱስ ስም ከላዮ ላይ ነቀልኩት። እንዴት ነሽ? እግዚአብሔር ይመስገን። እግርሽ እንዴት ነው? ደህና ነኝ። ፍጹም ደህና ነው። አዎ፣ ነጻ ነው። የሚደነዝዝ የለም፣ የሚያቃጥል የለም። ወገብሽ ደህና ነው። እግዚአብሔር ይመስገን። እንደው ስንቀሳቀስ አልችልም ብላ ነበርና እስቲ አንዴ በደንብ ሩጠሽ፣ በዚያኛው ሄደሽ የወርሺፕ መንፈስ ላይሽ ላይ ሲወድቅ ነው ያየሁት። እናትና አባት ላልጠበቋት ክብር ታናሽና ታላቅ ላልጠበቋት ክብር፣ የአባቶች አምላክ አይኖቿን ጆሮዋን እንደ አዲስ የሚከፍት ቅባት። ይህንን ወገብ ላይፈታ አስታጠኩት። ይህን እግር ላይታሰር ፈታሁት። ይህን አንደበት ላይተፈን ከፈትኩት። ይህን አይን በኢየሱስ ላይጨልምባት አበራው። እግዚአብሔር ምስክሬ የትውልድ ባለ እንጀራ ናት። ቅዳሜ ብለው ሰዱ አሜን። ከዚህ በኋላ አልጠብቅም አልጠብቅም። ጊዜ ነው አሁን፣ ጊዜ ነው አሁን። ከዚህ ቀን በኋላ እንደ ሌላ ሰው ቀየርኳት። ከባድ በሽታ ከያዘ ሶስት አመቴ ነው። ይህ መድኃኒት ነው የምጠቀመው እስከ ዛሬ እንዲቆረጥልኝ ነው የምፈልገው። በቀደም እዚህ ስመጣ በጣም ያመኝ ነበር፣ ተጸለይልኝ። ከዛ በኋላ መድኃኒት እየሱኳ ነበር። እሺ ሳሉት በቃ በናዝረቱ ጌታ በኢየሱስ ደም አዛሃለሁ። የክፉ መናፍስትም ባዩ ጊዜ አንተ የእግዚአብሔር ልጅ ነህ ብለው ስቀደዱለት እንደምል ቃል ተመርከክ በኢየሱስ ከዚህ ቀን በኋላ በጤናው ላይ በህይወቱ ላይ በትዳሩ ላይ ፍሬ አልባ አድርጌ ያውላችሁ ጌታ ቅድም ሲናገሩ ትዝ ይላችኋል። ልጅ ከልክሎታል ፍሬን። ዛሬ ማታ በጌታ በኢየሱስም ፍሬን የከለከለ መንፈስ ይመጣል። በኢየሱስ ስም አዛለሁ። በታላቅ ድምፅ ጡና ጤነው ፍሬውን መልሰው እንድትሄድ አዛለሁ። አንድ ቀጥል የመጨረሻ ባ ሰዓት ይብላል። ማን ነው ስምህ? ዋሲሁን። ዋሲሁን ከየት አገር ነው የመጣው? ከሩቅ ነው የመጣሁት። እንግዳ ሰላም ለማለት ከመጡ ነው የመጣሁት። ከመጡ ሩቅ ነው እና አጋጣሚ ይህ ማስታወቂያ አየሁና መጀመሪያ ራሱ የገባሁት እኔ ነኝ። እዚህ ማስታወቂያ ሰርቶ ቀን የሚገባው መኪና ተከትሎ ነው የመጣሁ። ይህ አምላክ ስኳር በሽታ ከያዘኝ ሶስት ዓመቴ ነው። ይህ መድኃኒት ነው የምጠቀመው። እና የወጥኩት እስከ ዛሬ እና እንዲቆረጥልኝ ነው የምፈልገው። እንደገና ቆዳህን ሰውነትን የሚበላ ነገር ያለው በጣም በቃ ሊፈነዳ ነው የሚነሳው እዚህ ጋር። በቃ ጤና ይሰጠኝ እና ልጅ የለኝም፣ ልጅ የለም። እሺ እና ትዝላችኋል አልቀድም። ስጸልይ ፍሬ የከለከለ የሚል መንፈስ ዛሬ ማታ እናንተ እንኳን ምን እንደሆነ ሳታቁ፣ አንዳንድ ሰውኮ ነገሩን መያዙን ያውቃል፣ ነገሩን መከልከሉን ያውቃል። ለምን እንደተከለከለ ምን እንደ ከለከለው አያውቅም። ማንንም ይከልክል፣ ምንም ይከልክል፣ ምን አገባ። ነገር ግን ፈትታችሁ አምጡልኝ። ማንም አንዳች ቢላች ልጅ ይላ ያው የጌታ መንፈስ ከኔ ጋር አለ፣ እግዚአብሔር የጠራኝ አብረውኛል ልጅ ይዘ

ብዙ ነገር አለ። ብዙ ስራ ውጤታማ ነበርክ። አሁን ግን አንድ ውጤታማ የሆነ የምትሰራው ነገር የለም። ለምን መሞት እየፈለግን ያለው? መኖር እያስጠላ ነው ያለው። ያው የጠራኝ ጌታ ምስክር። ዛሬ ፓስፖርቱን ሰበርኩት። አንድ አሜን ላለ ሰው ይሄ ሳምንት በሳምንት ሳይቀየር እንዲህ ብዬ ላውጅላቸው። ይሄ ሳምንት በሌላ ሳምንት ሳይተካ አንዳንድ ሰዎች ዛሬ ምሽት ገብተው ነው የሚያድሩት። እርምጃ ሂዱና፣ ገብቼ ነው የማድረው በል Thank

ይህንን በተካፈላችሁት ፕሮግራም ልባችሁ የተደሰተና የተባረካችሁ በሙሉ ይህንን የዩቲብ ቻናል ሰብስክራይብ በማድረግ ተከታታይ ፕሮግራሞቻችንን እንድትካፈሉ፣ እንዲሁም ክራይስት ፌሎሺፕ ቸርች በሚል የፌስቡክ ፔጃችን ቲክታክ ላይ የምትከታተሉ ሰዎች ደግሞ አፖስትል ዘላለም ሰለሞን ክራይስት ፌሎሺፕ ቸርች ብላችሁ ሰርች በማድረግ አገልግሎቶቻችንን እንድትካፈሉ፣ እንዲሁም ዲዩት ሰብስክራይብ ሼር በማድረግ ደግሞ አገልግሎታችን ወደ ተለያየ አካባቢ ተደራሽ እንዲሆን እንድታደርጉ ቤተክርስቲያን በእግዚአብሔር ረራዬ ትጠይቃለች። ከእናንተ ጋራ በዚህ ሚዲያ ደግሞ ወደ ቤታችሁ መተን እግዚአብሔርን ጸጋ እንድንካፈል ዩቲዩብንም ሆነ ፌስቡክ ቲክታክን እግዚአብሔር ሲሰጠን ይህ የኢየሱስ ክርስቶስን ወንጌል ወደ ዓለም ሁሉ የምናደርስበት እግዚአብሔር ያዘጋጀን የአገልግሎት በር እንደሆነ ቤተክርስቲያን አበክራ ታምናለች በመሆኑም በዚህ በሶስቱም የሚዲያ አገልግሎቶቻችን የምትከታተሉ ሰዎች እንደ ኢየሱስ ክርስቶስ ቤተሰቦች እና እንደ ኢየሱስ ክርስቶስ በጎ ወታደሮች አብራችሁን የእግዚአብሔር መንግስት ወንጌል አገልጋዮች በመሆናችሁ የሚሰማንን ታላቅ ደስታ ልንገልጻችሁ እንወዳል በምክራችሁ በጸሎታችሁና በገንዘባችሁ የቤተ ክርስቲያኒቱን አገልግሎት ባሳለፍናቸው ሰባት ዓመታት ሲደግፉን የኖራችሁ የተለያየ ዓለማት ላይ የምትኖሩ ኢትዮጵያውያን፣ ኤርትራውያን የሰማይ አምላክ እግዚአብሔር ቤታችሁን፣ ልጆቻችሁን፣ የእጃችሁን ስራና የጉልበታችሁን ፍሬ ይባርክ። ከበጎ ነገር አንዳች እስከማይጎልባችሁ ድረስ እግዚአብሔር ይባርካችሁ። እጅግ እንወዳችኋለን። ከፊት ይልቅ እግዚአብሔርን መንግስት እንድንሰብክ ጊዜው አሁን ስለሆነ እንደገና አብራችሁን ለመስራት እንድትነሱ በዚሁ አጋጣሚ ላነሳሳችሁ ወደ ወዳችኋለሁ። ጸጋና ሰላም ይብዛላችሁ።